ሰላም እንዴት አላችሁ? ወዳጆቼ እንዴት ከርማችኋል? እንዴት ሰንብታችሁ ልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተና ዛሬ ይዤላችሁ መጣሁት። አርቲቾክ ነው። ታውቁት እንደሆነ አላውቅም፣ ነገር ግን ደግሞ በእኔ ኩሽና እንዴት እንደሚሰራ አሳያችኋለሁ። ስለዚህ እንዴት እናዘጋጅ እንግዲህ አርቲቾክ የማታውቁ ሰዎች ካላችሁ ይሄንን ይመስላል። ይሄ ነገር ሀገራችን ላይ አለ ነገር ግን ይበላ አይበላ አላውቅም፣ እንዳለ ግን እርግጠኛ ነኝ። ከዚህ በፊትም የሆነ ጊዜ ላይ በጣም ሩቅ ጊዜ ስለ ምንድን ነው የሚባለው ስለ ጤና የሚያስረዱ ሰዎች ሲያስረዱ አይቻለው። ለማንኛውም ይሄንን ይመስላል፣ ግን እንደዚህ ከውስጥ ትንሽ ነገራት የምትበላው አሳያችኋለሁ። በኋላ ላይ እዚህ ጋር ሴለሪ ያለኝ፣ የስጋ መጥበሻ በጣም ያስፈልገናል። ድንች አብሬ ጨምር እናሰራዋለሁ ማለት ነው፣ ከድንች ጋር የምሰራው እንዲሁም ካሮት፣ እንዲሁም ትንሽ ስጋ እጠቀማለሁ። ቀይ ሽንኩርት እዚህ ጋር አለ። ዝንጅብልና ነጭ ሽንኩርት አዘጋጅቻለሁ። ምንድነው ስሙ ቅቤ አዘጋጅቻለሁ። ትንሽ ዘይት፣ ቁንዶ በርበር፣ ኮረሪማ፣ እርድና ጨው ናቸው። ቃሪያ ብያለሁ፣ ቃሪያም እንጨምራለን። ለማንኛውም ካርት ስንጀምር ስን ጀምር የምናደርገው እዚጋ እና መጣና በመጀመሪያ ጓንት እናደርግና ነው የምንጀምረው። ምክንያቱም እጅ ያጠቁራል፣ በጣም በቶሎ ማይለቅብል አይለቅላችሁ፣ በጣም ነው የሚያበላሸው። ከዛ በኋላ ሎሚ እናዘጋጃለን። ለምሳሌ እኔ እንደዚህ የሚያክል ሎሚ ታይቻለሁ፣ አዘጋጃለሁ ከዛ ሁሉንም እዚህ ውስጥ እንዘረግፈውና፣ ታይቻለሁ እዚህ ጋር ለምሳሌ ከዚህ ከእንደዚህ ነበር ትልቅ ነበረ። እንደዚህ ተልጦ ነው እንደዚህ ስንልጣው ይሄን የሚያክል ሆነ ማለት ነው። ከዛ ልክ እንደ ሙዝ ሙሽራ ተቃላችሁ ሙዝ ሚጤጥየው ልክ እንደሱ ማለት ነው። እንደዚህ እንልጣውና ከዛ እዚህ ጋር የሚያለውን እንደዚህ እንቆርጠዋለን። ከዛ ይሄኛውን ነገር ቀስ ብለን በጣም ወደ ውስጥ እንገባ

አንዳንድ ሰዎች ይሄንን ይሄ ተይቷል ይሄንን ራሱ ቀቅለው ይችን ነገር ይበሏታል። ምክንያቱም እንግዲህ ይሄ ሁሉ ነገር እንደዚህ ተፈልቅቆ ምናምን የሚሰራው በጣም ለጤና ጠቃሚ ስለሆነ ነው። ብዙ ጊዜ ባለ አለ በጣም በልፋት የሚሰራና የሚገኝ ነገር ዋጋ ያለው ነገር ነው። ለዛ ነው እንግዲህ ይችን የምታክል ነገር ለማግኘት ይህ ሁሉ ቅጠል የሚቀቀለው። አንዳንድ ቦታ አንዳንድ ተደርጎ ይበላል እና ረጅም መንገድ ሰው አቋርጦ ለጤና ጠቃሚ የሚባል ምግብ ካገኘ ሊመገብ የትም ቢሆን ይሄዳል ማለት ነው። ከዛ በኋላ ታይቻለች። እንደዚህ አድርገን ፍልቅቅ እናደርገዋለን። እናራግፈዋለን። እንደዚህ አይነት መልኩ እዚህ ድረስ ከሚደርስ ድረስ እንፈለቅቀዋለን። ሱፐር ፉድ ውስጥ የሚመደብ ነው። ለልብ ምት ብትሉ፣ ለበሽታ መከላከል ብትሉ ለምን ለማይጠቅሙ ነገር አለ እንግዲህ ሳይንሳዊ መረጃውን እናንተም ገብታችሁ ጉጉል ብታደርጉ ጠ ቢጠቅ ይነግራችኋል እና መርዳት ትችላላችሁ። እኔ ግን ይኸው አሰራሩን በደንብ አድርጌ አሳያችኋለሁ። በጣም በቀላሉ ለእኛ በሚስማማ አይነት መልኩ ተቻለ። ጠቆረ። አሁን እንደዚህ አድርገን በሎሚ እዚህ ጋር እንደዚህ ስናደርግበትና ሎሚ ስናደርግበት አትሊስ ከዛ የበለጠ እንዳይጠቁር ይረዳል። ከዛ የሚቀጥለውን ሁሉንም በእንደዚህ አይነት መልኩ በቃ እየፈለቀቀን እየፈለቀቅን እናዘጋጀዋለን አሁን ኤሮፕ ላይ ወቅቱ ነው ከሌሎች አትክልቶችም ወደድ ያለ ነው እና በተቻለ መጠን ወቅቱ ሲሆን ደስታችሁ ብትመገቡ በጣም ቆጆ ነው። ደግሞ በዛ ላይ ለኢኮኖሚ ብቻ አለም፣ ወቅቱ ሲሆን አትክልት የምንመገበው ምክንያቱም በወቅቱ የተዘራ ነገር ብዙ ማዳበሪያ አይጨመርበትም። ያለ ወቅቱ ግን የሆነ ነገር ለምሳሌ ዊንተር ላይ ምንድን ስሙ ወተር ሚሊን ወይም ሀብሃብ ብታገኙ ጤናማ ነው ማለት አይቻልም። ወይ ከሌላ ሀገር በጣም አቋርጦ የመጣ ነው መርከብ ላይ ስንት ዘመን ሙሉ የቆየ ማለት ነው ያለ በለዛ ደግሞ ምን ይባለው በጣም አላስፈላጊ ማዳበሪያ ተደርጎበት ያደገ ነገር ነው ማለት ነው። ስለዚህ ወቅቱ ሲሆን ብዙ ጊዜ አትክልቶችን መመገብ የጤናችንንም ያማከል ይሆናል። እንደው በአማርኛ ግን ይሄ ነገር የምታውቁት ስሙን፣ ፕሊስ ፕሊስ፣ እሺ ጻፉልኝ። በጣም እርግጠኛ ነኝ እንዳለ እንዳልኳችሁ ይበላ ይበላ ነው። የማላውቀው ነገሩ እኛ ሀገር በጣም ብዙ ነገር አይበላም። እንደ ጭምቅ እናድርግበታለን። በቃ ሁሉንም በእንደዚህ አይነት መልኩ አዘጋጅቼ ጨርሻ አሳያችኋለሁ። ሶስት የቅረብ ነገር ብዙ አይደለም። ከዛ ውሃን ጨምርና እንዘፈዝፈዋለን እዛ ስራችን ያን ሌላ ለሌላ ስራችን ለሶስቱ የሚሆን ስራ ማለት ነው። እንደዚህ ለከተፍ ከተፍ አድርገን ጨምረዋለን። ረጅም ሰዓት ስለሚን ተከተከ አይኖርም። በኋላ ላይ እንደዚህ እንከተዋለን። እዛ እሳትን ለኩስና ዘይታችን እናደርጋለን። በግምት አንድ አራት ሾርባ ማንኪያ እናደርጋለን። እዛ ትንሽ ጋለ ዘይቱ ሽንኩርቱን አሁን ደግሞ ስጋውን እናዘጋጀዋለን። ይታያችኋል። እንደዚህ በትልልቁ ነው የማደርገው፣ በእንደዚህ አይነት ልክ እዛ ስጋውን ጨምራለሁ። ከዛ ደግሞ ወዲያው ሴለሪውን አዘጋጃለሁ። ሴለሪውን ጨምሮ አብሬ። ነጭ ሽንኩርትና ዝንጅብል። ባለፈው ለበዓል አብራችሁ የነበራችሁ ልጆች ካላችሁ ፍሪጅ ውስጥ የከተት ነው፣ ፍሪጅ ውስጥ ያስቀመጥ ነው ነው። ሶስት ኪብ ነው የጨመርኩ። አሁን እርድ ጨምራለሁ። የስጋ መጥረሻ ታይቻል ትንሽዬ ሁለት ደቂቃ ያክል አቁላለዋለሁ፣ ወርቁ ከዛ ውሃችንን እንከልሳለን፣ እንዲቀቀል እናደርጋለን። ስጋው የተቻለ መጠን የሞቀ ውሃ ካላችሁ በጣም ቆንጆ ነው። በደንብ አድርገን ይሄ ተንተክትኮ ውሃውን እንዲህ ምንድን ነው እንዲጨርስ የሚባለው እናደርገዋለን። ከዛም አሁን ስነካው ስጋው በስሏል። አይቼዋለሁ። እንደዚህ ሲደረግ በሳ ነገር ይላል ማለት ነው። ስለዚህ ይሄንን እጨምረዋለሁ። ከዛ ወዲያው ምን አርጋለሁ መሰላችሁ? እዚህ ጋር ድንችና ካሮት አለኝ። በትልልቁ ክትፍክትፍ አርጌ ጨምረዋለሁ አርቲቾኩ ትልቅ ስለሆነ ከሱ ጋር አብሮ እንትን እንደሚባለው አብሮ እንዲሄድ አብሮ ማች እንዲያደርግ ነው። ተለቅተለቅም ማድረገው በሹካ ተቆርጦ እንደሚበላ አይነት እያረኩ ነው ምቆርጠው። ከዛ ሁሉንም መልሰን ወደ ውሃ ውስጥ ጨምረን እናጥበዋለን። ከዛ እንደዚህ ጨምረዋለን። ካለቀለቅም በኋላ ካሮቱና ድንቹንም ከዛ ጨውን ጨምርበታለን። ለምንድነው መሰላችሁ አሁን የምንጨምረው? መጨረሻ ላይ ከጨመርነው መረቁ ጨዋ ያለው ይሆናል። ነገር ግን ደግሞ ካልቆየ የበስተቀረ በሰቀረ ትኩሱ ስትበሉ ድንቹ ውስጡ ላይ መጥ ይችላል፣ ጨውን ማለት ነው። ስለዚህ ድንቹ ስንሰራ በተቻለ መጠን ከመን ተክተኩ ቀደም ብለን ብንጨምር ቆንጆ ነው። ሎሚ ስለምንጨምርበት ብዙ ምንድን ነው ጨው አልጨምርበትም። ለምን? ሎሚውም የማጋነን ጸባይ ስላለው ማለት ነው። ትንሽ እዚህ ጋር ያለቀበት ኮሪማ አለኝ፣ እሱ እንደዚህ እጨምራለሁ።

ራሳችን እንቀንሳለን እንዳይክለበለብ። መጨረሻ ቅባ ግብዓት ቅቤ፣ ጨውን መቅመስ ሎሚና ቃሪያ ይቀራል። አሁን ይበቃዋል። እንትኑ ምንድስሙ ስጋውን በስሏል። ታያችኋል። በማማሲያችን እንኳን እንደዚህ ይከፈላል። እንደዚህ ማለት ነው። ስለዚህ እንኳን አይደለም በሹካ በስሉል ቀምሽዋለሁ። አሪፍ ነው ያለው። ምን አደርጋለሁ መሰላችሁ? እዚህ ጋር ሎሚ ያለው ሎሚ ጨምቅና አንድ ሎሚ ጨምርበታለሁ። ሎሚና ሴለሪ እንዴት እንደሚስማሙ ልነግራችኋችን፣ አብራችሁ ምንድን ነው የሚባለው ጁስ ሰርታችሁ፣ ጁስን ጨምቃችሁ ብትጠጡ፣ ምግብ ውስጥ ብትጨምሩ በጣም አብረው በቃ የሚዋሃዱ ነገሮች እነሱ ሁለቱን ነገሮች ናቸው። ከዛ ሎሚ ከመጨመሪያ በፊት እንደዚህ አንድ ማንኪያ ቅቤ እጨምራለሁ። እዛ ቀሪ ይ ማዘጋጃለሁ። እኔ በትልቁ እንደዚህ ነው ክትፍ የማደርገው። ለምን ከውስጡ ለይቼ አወጣዋለሁ። እናንተ የምትበሉ ከሆነ መጨመርሻ ያላችሁ እንዳለ፣ እኔ ግን ለቃና ብቻ ነው እንጂ ልጆቼም ስለማይበሉ አወጣዋለሁ። ለዛ እንደዚህ አረግበታለሁ ከዛ የጨመኩትን ሎሚ እንደዚህ ጨምሯለሁ። በጣም ጉምዝዝ ማት የለበትም። በዳቦ ተደርጎ የሚበላ ስለሆነ አነስ ያለ ሎሚ ነው የምንጨምረው። አንድ ሎሚ በቂ ነው። ይታያችኋል በስሎ ስለዚህ ሳይፈራርስብኝ እንደውም በቶሎ ላጣሳት ይነጠፋለሁ። ጨረስኩ። ሁሉ ነገር አሪፍ ነው። አሁን እናወጣዋለን። አያችሁት እንደሚያምር፣ ሽታው የመጨረሻ። አያችሁት በሹካ ብቻ እንዴት እንደሚቆረስ እንደሚቆረጥ። በስሏል። እምላችሁ ዝም ብዬ አይደለም። ምንም ነገር ሳይፈራረስ፣ ስጋውም እንዳለ ቁጭ እንዳለ፣ ድንቹም እንደጨመር ነው። የሰራሁት ኢትዮ ግሪክ የሆነ ምግብ ነው። በቃ የሆነ ይሄ የሎሚውን ጣም ስታጣጥሙት ምናምን የሆነ የግሪክ አይነት ጣም አለው። በእኛ ጋር ደግሞ ይሄ ቃሪያው፣ ኮሪማው፣ ቂቤው ምናምን በቃ የሆነ ኢትዮጵያዊ አይነት ጣም አለው እና የመጨረሻ ነው የሚጣፍጠው። የእውነት ብትሞክሩት በጣም ደስ ይለኛል። ሁላችሁ ከምንም በላይ ደግሞ ህልዚ ምግብ ነው፣ ጤናማ ምግብ ነው። በእውነት ዝም ብሎ እርካሽ ነው ተብሎ ዝም ተብሎ አሰሱም ገሰሱም ወደ ወደ አይገባም። በእውነት ጤና የምላችሁ ማብሰል እንዴት ቆንጆ ነገር ነው እንደሆነ ጤናችሁን ለመጠበቅ የእውነት ራሳችሁና ለልጆቻችሁ መኖር የምትፈልግ ከሆነ የእውነት ቤታችሁ ውስጥ አብስሉ። ጤና የማምጎችን ደግሞ ለመዳፈር ሞክሩ። የሰው ሀገር ምግብ ስለሆነ ላይክኛ ስላላደግንበት ምናምን ነገር የሆነ ሁሉንም ነገር የማትበሉ አይነት ሰዎች አትሆኑ። ለጤና ቆንጆ ከሆነ ቀምሳችሁ ካልጠማችሁ ለመብላት ግን ገና ሳትቀምስት ይሄ ይሄ ስራስር ነው ይሄማ ምናምን ጥሩ ነገር አይደለም እና የእውነት አሁን የመጨረሻ የሚጣፈጥ ምግብ በጣም አሪፍ ነው። እንደዚህ በሳውር ብሬድ ብታቀርቡት፣ አብራችሁ በራይዝ ማቅረብ ትችላላችሁ። ከፈለጋችሁ በነጭ ዳቦ፣ በምትፈልጉት አይነት ነገር መብላት ትችላላችሁ። ሁላችሁም ስሩ፣ ሞክር ብሎ ነው የምላችሁ። የእውነት ሰራሽ ብትመገቡት በጣም በጣም ደስተኛ ነው የምትሆኑት። በጣም ታመሰግዱኛላችሁ። እንግዲህ ለዛሬ የነበረኝ የምግብ አሰራር ይሄን ይመስል ነበረ። አዲስ ናቸውን ቻናል ቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ፣ አስተያየታችሁን ጻፉ። ይህ ደግሞ አሁን ስሙን ካወቃችሁት በአማርኛ ከታች አስተያየት መስጫው ላይ አስቀምጡልኝ። የሚበላም ከሆነ የምታውቁ ከሆነ በያላችሁበት አካባቢ ደግሞ ብትጽፉልኝና እንዲህ እንደምትሰሩ ብትገልጹልኝ ሁላችንም እንመማርበታለን። በጣም ደስ ይለኛል፣ በደንብ አድርጋችሁ ገልጻችሁ ብትጽፉልኝ ማለት ነው። ስለዚህ እንደ ሁሌውም አስተያየታችሁን ጠብቃለሁ። በሌላ በቃ ወንጀው ቪዲዮ ደግሞ እስከምንገናኝ ድረስ ሰላሙልኝ ባይ።